አናስጥልን ሰላም። የተወደዳችሁ እንደምን ቆያችሁ? ኢቲቪ ዜና 57 አንድ ሰዓት ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ተመልሷል። አበይት ነጥቦቹን እነሆ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን ሀይቅ ከተማ ባሶ በላይነክ እንዴ የተገነባውን ትምህርት ቤት መርቀው ከፈል በዘንድሮ ዓመት ከሰባት ሺህ ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየተሠራ ስለመሆኑ የቄለም ወለጋ ዞን አስታወቀ። ሩሲያ በዩክሬን ምድር ከባድ የተባለ ጥቃት ስለ መሰንዘሯ ከውጭ ይዛ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዘለቁ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዢ ትርክት በሀገሪቱ ሁለንተና እድገት በብልጽግናና ከፍታ የሀገሪቱን የማንሰራራ ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ፣ ሮብና አርብ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ተመልሰናል። ቀዳሚ ወደሆነ ዘገባ ልሻገር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለአየር ንብረት ለውጥ መፍትሄ ሰጭነት ከአፍሪቃ የመሪነት ሚናዋን መጫወት እንደምትቀጥል አስታወቁም። ኢትዮጵያ ኮፕ 32ት ለማስተናገድ ያቀረበችውን ጥያቄ በሙሉ ድምፅ ለደገፈው ለአፍሪቃ የተደራዳሪዎች ቡድን ምስጋናቸውን አቅርበዋል። አፍሪካ በብራዚሏ ቤለም ከተማ በተካሄደው የ2025ቱ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ ኮፕ 30 ላይ በአንድ ድምፅ ትናገራለች፣ ዓለምም ሰምቷታል ብለዋል ጠቅላይ ሚኒስትሩ። የሰው ልጅ ከሚያጋጥሙት እጅግ ከባድ ተግዳሮቶች አንዱ የሆነውን ችግር ለመፍታት የሚደረገውን የጋራ ጥረት እንድንመራ ለተሰጠን እድልም እናመሰግናለን ያሉት ጠቅላይ ሚኒስትሩም ያለም አቀፉ ማህበረሰብ እንዲህ ያለ ወሳኝ ኃላፊነት ስለሰጠንም ክብር ይሰማናል ብለዋል። በማህበራዊ ትስስር ገጻቸው ባጋሩት መልእክታቸው ጠቅላይ ሚኒስትሩም ይውቅና ኢትዮጵያ ባየነበት ለውጥ ላይ ባሳየችው የመሪነት ሚናና ዋና ዋና ዓለም አቀፍ ዝግጅቶችን የማስተናገድ አቅሟ ላይ ያላቸውን እምነትም የሚያንጸባርቅ እንደሆንም ገልጿል። ጠቅላይ ሚኒስትሩ ኢትዮጵያ እንደ አውሮፓ አቆጣጠር በ2027 በዚህ በአዲስ አበባ የሚካሄደውን ኮፕ 32 ጠንካራና ትርጉም ያለው ውጤት እንዲያስመዘግብና በአየር ምነት ለውጥ ላይ የጋራ እርምጃዎችን ለመውሰድ ምቹ ሁኔታን ለመፍጠር በቁርጠኝነት እንደምትሰራም ቃል ገብተዋል። አፍሪካ የመፍትሄ አህጉር መሆኗንና ዓለም አቀፍ ጥረቶች ውስጥ ቁርጠኛ አጋር ስለመሆኗ ለማሳየት ኢትዮጵያ የመሪነት ሚናዋን መጫወቷን ትቀጥላለች ብለዋል ጠቅላይ ሚኒስትሩ ባጋሩት መልእክት። እንቀጥላለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን ሀይቅ ከተማ በአቶ በላይነክ እንዴ የተገነባውን ትምህርት ቤት መርቀው ከፍተዋል። ምክትል ጠቅላይ ሚኒስትሩን ጨምሮ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የጠቅላይ ሚኒስትሩ የማኅበራዊ ጉዳዮች አማካሪ ሚኒስትር መዘምረ ጥበባት ዲያቆን ዳንኤል ክብረት እንደዚሁም የፌዴራልና የመንግሥት የስራ ኃላፊዎች በተገኙበት የተመረቀው የገበታ ለሀገር ሀይቅ አንደኛና መለስተኛ ትምህርት ቤት ከ75 ሚሊየን ብር በላይ ውጪ የተደረገበትም ነው። ትምህርት ቤቱ 2000 ተማሪዎችን የመቀበል አቅም ያለው ሲሆን በአሁኑ ሰዓትም ከ1500 በላይ ተማሪዎችን እያስተማረም ይገኛል። እንደ አዲስ የተገነባው ትምህርት ቤቱ ከ1976 ዓ ም ጀምሮ ትምህርት ሲሰጥ የቆየ ቢሆንም የፈራረሱና ለመማር ማስተማሩ የማይመቹ ጠባብ ክፍሎች የነበሩትም ነበረም። በምረቃ መርሃ ግብሩ ላይ ትምህርት ቤቱ ያለበትን የመጽሐፍ እጥረት ለመቅረፍም የተለያዩ አጋዥ መጽሐፍት ድጋፍ ተደርጓለታል። ዘገባውን ያደረሰን ዘጋቢያችን አሸናፊ እንዳለ ነው። በሌላ ዜና የ12ተኛ ክፍል ሀገር አቀፍ ፈተና ከ50 በመቶ በላይ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊለይ እንደሚገባ ቋሚ ኮሚቴው አሳሰበም። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 ሩብ ዓመት እቅድ አፈጻጸም ገምግመዋል። ዘጋቢያችን መስከረም ቸርነት ተከታትለዋለች። ባለፉት አምስት ዓመታት በትምህርት ስርዓቱ የተደረገው ማሻሻያ የትምህርት ጥራትን በማስጠበቅና የአመለካከት ለውጥ በማምጣት ረገድ ውጤት ቢመዘገብበትም የትምህርት ስርዓቱ አሁንም ዘርፈ ብዙ ችግሮችን እንደሚስተዋልበት በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ቋሚ ኮሚቴ ገልጿል። ለአብነትም ከባለፉት ዓመታት አንጻር በ2017 ዓ ም የ12ኛ ክፍል መልቀቂያ ውጤት ያመጡ ተማሪዎች ቁጥር ቢጨምርም ለፈተና ከተቀመጡት ተማሪዎች ቁጥር አንጻር ውጤቱ ዝቅተኛ ነው ተብሏል። ከተፈተኑት የተማሪዎች ቁጥር አኳያ የማለፊያ ነጥብ ያመጡ 8.9% ብቻ በመሆኑ አፈጻጸሙ አሁንም ዝቅተኛ መሆኑን ያሳያል። የተማሪው ሰርቆ አጭበርብሮ ማለፍ አይቻልም የሚል እምነት ሲይዝ ማጥናት ይጀምራል። በማጥናቱ ምክንያት ለማለፍ ያለው እድል ከፍ ይላል። ትምህርት ቤቶች ተማሪዎች አሁን በትክክለኛው መንገድ እየተመዘኑ መሆኑን ሲያዩና ያ ምዘና ደግሞ ያ ትምህርት ቤት በትክክል ትምህርት እያስተማረ እንዳልሆነ የሚያሳይ ሲሆን ዘን በመምህራን በትምህርት ቤት አስተዳደሮች ላይ ፕሬሽር ይፈጥራል እነሱ ሞር ማስጠናት ይጀምራሉ ሚኒንግ ስራቸውን መስራት ይጀምራሉ ይሄ ደግሞ ትንሽ ከፍ እያደረገው ይሄዳል አሁን ስጋታችን ቁጥሩ ብቻ አይደለም አስራ ሁለተኛ ክፍል ከሶስት ዓመት በፊት ከ ከስምንት መቶ ሺህ በላይ ተማሪዎች ለፈተና እንደቀረቡ ነበር ቅድም ፕሮፌሰር ገልጿል። በየዓመቱ ግን ለ12ኛ ክፍል የሚደርሱትም እየቀነሰ ነው። በትምህርት ስርዓቱ ላይ ለሚስተዋሉ ችግሮች መንስኤውን ለይቶ መውጣት እንደሚጠበቅም ተገልጿል። ከትምህርት ቤቶች መሰረታዊ ኢንፍራስትራክቸር የመሰረተ ልማት ችግሮች፣ ከመምህራን ከትምህርት ለ የትምህርት ቁሳቁስን ከማቅረብ አንጻር ወዘተረፈ ያሉ በጣም በረጅሙ በስፋት የተለዩ ጉዳዮች ላይ አንድ በአንድ ለይተን ሰርተን ጄኔሬሽን ደረጃ የሚመጣ የረጅም ጊዜ ለውጥ ነው። ከግል ትምህርት ተቋማትና እድሳት አስጣት ጋር ተያያዘ የሚነሱ ቅሬታዎችን በምን መልኩ እየተፈቱ ነው የሚለውን በቋሚ ኮሚቴው ተነስቷል። ዶክመንት ሰሚት እንዲያደርጉ ጊዜ ገደብ ተቀምጧል። አብዛኛዎቹ በተቀመጠው የጊዜ ገደብ መሰረት ሰሚት አድርገዋል። ቀላል ማይባል ቁጥር ያላቸው ደግሞ ተጨማሪ ጊዜ ጠይቋቸዋል። ስራው ስራው ዲታይል ኤቪደንስ የሚጠይቅ ከመሆኑ ጋር ተያይዞ ከተጨማሪ ጊዜ ጠይቀዋል። ያን ተጨማሪ ጊዜ እየሰጠን ነው። በዚህ ሂደት የፈቃድ እሳቱም የፈቃድ ስራው በዳግም ምዝገባ አብሮ ይመለሳል ብለን እየሰራን ነው። የትምህርት ቤቶች መሰረተ ልማት አለመሟላት፣ የመማሪያ መጽሐፍት እጥረት፣ የሰለጠነ መምህር ማብቃትና መሰል ነገሮች ሚኒስቴሩ ከተለያዩ ተቋማት ጋር በቅንጅት ሊሰራባቸው የሚገቡ ጉዳዮች እንደሆኑ በቋሚ ኮሚቴው ተመላክቷል። አፍሪካ በአየር ንብረት ለውጥ ሳቢያ ቀዳሚዋ ተጎጂ አህጉር ስለመሆኗ ይገለጣል። ባለፉት 50 ዓመታት በአህጉሪቱ የተከሰቱ ከ1700 በላይ የተፈጥሮ አደጋዎች ከግማሽ ሚሊዮን በላይ አፍሪቃውያንን ህይወት ቀጥፈዋል። ለመሆኑ የአየር ንብረት ለውጥ ለአህጉሪቱ ምን ያክል ስጋት ደቅኗል? የመሀል የታደለ ዘገባ ምላሹን ይዟል። የዓለም የሙቀት መጠን በ19ኛው ክፍለ ዘመን ከነበረበት አሁን ላይ በ1.2 ዲግሪ ሴልሺየስ ጨምሯል። ወደ አየር ንብረት የሚለቀቀው የካርበን ዳይኦክሳይድ መጠንም በ50 በመቶ ከፍ እንዳለ መረጃዎች ይጠቁማሉ። ለዚህ ደግሞ መንስኤው የሰው ልጅ ነው። ሰዎች ፋብሪካዎችን ለማንቀሳቀስ ለትራንስፖርት አገልግሎት፣ ለቤት ውስጥና ለሌሎችም ስራዎች የሚጠቀሙባቸው እንደ ነዳጅ፣ የድንጋይ ከሰልና ከሰልን የመሳሰሉ ግብዓቶች የሚለቁት ጭስ ወይም ግሪንሃውስ ጋዝ የምድር የሙቀት መጠን እንዲጨምር ያደርጋል። ነገሮች በዚሁ የሚቀጥሉ ከሆነ በ21ኛው ክፍለ ዘመን መገባደጃ የዓለም ሙቀት ወደ ሁለት ዲግሪ ሴልሺየስ ከፍ ሊል ይችላል ይላሉ መረጃዎች። በዚህ ደግሞ ዋነኛ ተጎጇ አፍሪካ ናት። ለአየር ንብረት ለውጥ ዋነኛ መንስኤ በሆነው የበካይ ጋዝ ልቀት አፍሪካ ያላት ድርሻ ከአራት በመቶ ያልበለጠ ቢሆንም አህጉሪቱ የችግሩ ቀዳሚ ገፈት ቀማሽ ሆናለች። ለዚህ ማሳያ የሚሆነው ደግሞ በአፍሪካ አህጉር ባለፉት 50 ዓመታት ከ1700 በላይ የተለያዩ አይነት የተፈጥሮ አደጋዎች መከሰታቸው ነው። ድርቅ፣ ጎርፍና አውሎ ነፋስ በተደጋጋሚ የተከሰቱ አደጋዎች ሲሆኑ በጎርፍ ምክንያት በአህጉሪቱ ከ20ሺ በላይ ሰዎች ህይወታቸውን አጥተዋል። በአጠቃላይ ከደረሱ ተፈጥሯዊ አደጋዎች ውስጥ ከ730 በላይ የሚሆኑ አፍሪካውያን ህይወት አልፏል። በአፍሪካ ከተፈጥሮ አደጋ ጋር በተያያዘ ከተከሰቱ ህልፈቶች ሰባ በመቶ የሚሆኑት የተከሰቱት በድሃ ሀገራት ውስጥ ነው። ከ10 ሚሊዮን በላይ እንስሳት ሞተዋል። በሀገራት ላይ ደግሞ ከ38.5 ቢሊዮን ዶላር በላይ የሚገመት ኪሳራ ደርሷል። በዚህ ምክንያት የአፍሪካ የጠቅላላ ምርት ወይም ጂዲፒ እድገት በየዓመቱ በአማካይ የአምስት እንደምትናሽ እያሳየ በመምጣት ላይ ስለመሆኑ ይነገራል። ባለፈው ዓመት በኬንያ ናይሮቢ በተካሄደው የአፍሪካ የአየር ንብረት ጉባኤ የተካፈሉት የኮፕ 28 ፕሬዝደንት ዶክተር ሱልጣን አልጀበር 300 ሚሊዮን አፍሪካውያን በአየር ንብረት ለውጥ ምክንያት ለረሃብ መጋለጣቸውን ተናግረዋል። ታዲያ የአፍሪካ በአየር ንብረት ለውጥ ምክንያት የሚደርስባትን ፈተና ለመቀነስ 250 ቢሊዮን ዶላር ያስፈልጋታል ቢባልም አህጉሪቱ እስካሁን ያገኘችው ድጋፍ ግን ከ12 በመቶ አልተሻገረም። ለአየር ንብረት ለውጥ ከፍተኛውን ድርሻ የሚወስዱት እንደ አሜሪካና ቻይና ያሉ ሌሎችም ባለትላልቅ ኢኮኖሚ ሀገራት በፈረንጆቹ አቆጣጠር 2015 ላይ በፓሪስ የገቡትን ስምምነት ተግባራዊ አለማድረጋቸው ደግሞ ለዚህ እንደምክንያትነት ይነሳል። ይህም ቢሆን ግን እንደ ኢትዮጵያ ያሉ ሀገራት ችግሩን መቋቋም የሚያስችላቸውን ስራ እየሰሩ ይገኛሉ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የሰራችው ስራ ለዚህ ምሳሌ የሚሆን ነው። በአህጉሪቱ እንዲህ ያሉ ተሞክሮዎችን ማስፋፋት፣ የታዳሽ ኃይል አማራጮችን ማሳደግ እና ለሚደርሱ የተፈጥሮ አደጋዎች ፈጣን ምላሽ መስጠት የሚችል አቅም መገንባት፣ ጉዳቶችን ለመቀነስ መወሰድ ያለባቸው እርምጃዎች ናቸው። ተጨማሪው ግን ለቀሪው ዓለም የተተወ የቤት ስራ ነው። ዜናዎቻችን እንደቀጠሉ ናቸው፣ የተወደዳችሁ በዘንድሮ አመት፣ ከሰባ ሺህ ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ስለመሆኑ የቄለም ወለጋ ዞን አስታውቋል። ባለፉት አምስት አመታት በተሰራው ስራ ታዲያ ጥራት ያለው የቡና ምርት እንዲቀርብና የአርሶ አደሮች ኑሮ እንዲሻሻል ስለማገዙም የዞኑ አርሶ አደሮች ይገልጻሉ። ዛህራ ማሀመድ መንግስት በቡና ምርትና ጥራት ላይ ልዩ ትኩረት በመስጠት ዘርፉ እንዲያንሰራራና ና ኢኮኖሚያዊ ጠቀሜታው እያደገ እንዲመጣ እየሰራ ይገኛል። በዚህም በተለይ ቡና ምራች የሆኑ አካባቢዎች ላይ ተጨባጭ ለውጥ እየታየም መጥቷል። ለማሳያ በዘንድሮ የምርት ዘመን የቄለም ወለጋ ዞን አርሶ አደሮች ከሰባ ሺ በላይ በጥራት የተመረተ ቡና ለማዕከላዊ ገበያ ለማቅረብ እየሰሩ ይገኛሉ። በዞኑ የሰዩ ወረዳ አርሶ አደሮች በባለሙያ ምክር በመታገዝ ቡናን በብዛትና በጥራት አምርተው ለገበያ በማቅረብ እና ከፍተኛ ገቢ ለማግኘት በትኩረት እየሰሩ መሆናቸውን ገልጸዋል። ከዚህ ቀደም ቡና ስንለቅም ያለ ጥንቃቄ ነበር የምንሸመጥጠው። ይህ ደግሞ የቡናው ዛፍ ዳግም ምርት እንዳይሰጥ ያደርገዋል። አሁን ግን ባለሙያዎች በሰጡን ስልጠና መሰረት በአግባቡ በመልቀም ጥራቱን የጠበቀና ብዙ ምርት እንድናገኝ እያገዘ ነው። ሀለ ቴክኖሎጂውን ከቅርብ ጊዜ ወዲህ ባለሙያዎች በሰጡን ስልጠና መሰረት ከዚህ ቀደም ከምናመርተው ምርት ጨምረን ለገበያ ማቅረብ ጀምረናል። የቡና ዋጋ እየተሻሻለ በመምጣቱ ተጠቃሚነታችን እየጨመረ ኑሯችንም እየተሻሻለ ነው። የሰዮ ወረዳ አስተዳዳሪ አቶ ምትኩ በቀለ በቡና ምርት ላይ እየተደረገ ባለው የክትትልና የድጋፍ ስራ ዘንድሮ ከሰዮ ወረዳ 120 ቶን ቡና ለማዕከላዊ ገበያ ለማቅረብ እየተሰራ መሆኑን ተናግረዋል። ቁናን ቡላን በዘንድሮ አመት በ484000 ሄክታር መሬት ላይ ቡናን እያለማን እንገኛለን። ባለፉት አምስት አመታት በተሰራ ስራ በአንድ ሄክታር ይገኝ የነበረውን አምስት ኩንታል ምርት ወደ ዘጠኝ ኩንታል አሳድገናል። በዚህም የአርሶ አደሩ ምርታማነት እየጨመረ ነው። በዚህ አመትም ሰባ ሺ ቶን ቡና ለማዕከላዊ ገበያ እናቀርባለን። በቡና ምርት ላይ የሚታየው ህገወጥ ንግድን ለመከላከል በከፍተኛ ትኩረት እየተሰራ መሆኑን የተናገሩት ደግሞ የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ ናቸው። ደልደልቶ ከቡና ጥራትና ኮንትሮባንድ ጋር ተያይዞ በአቅራቢዎች በኩል የሚፈጠረውን ችግር ለመቀነስ እቅድ ተይዞ እየተሰራ ነው። በዚህም አርሶ አደሩ ከማምረት ጀምሮ ለገበያ እንዲያቀርብ ሁኔታዎች እየተመቻቹ ነው። እንደ ሀገር ከቡና ሶስት ቢሊዮን ዶላር ገቢ ለማግኘት እቅድ መያዙ ይታወቃል። ለዚህ እቅድ መሳካትም የድርሻችንን እየሰራን ነው። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የሥነ ተግባቦት መምህር የነበሩት ዶክተር አንተነ ጸጋዬ አስከሬን ሽኝት መርሃ ግብር ዛሬ ተካሄደ። በዩኒቨርሲቲው ለረዥም ዓመታት በማስተማርና ምርምር ስራዎች ያገለገሉ ዶክተር አንተነ ጸጋዬ ለሥርዓተ ትምህርት ልማት ከፍተኛ አስተዋጽኦ ስለማበርከታቸው ተገልጧል። ዶክተር አንተነ ጸጋዬ ጀርመንን ጨምሮ በተለያዩ የአውሮጳና የአሜሪካ ሀገራት በተለያዩ የትምህርት መስኮች ትምህርታቸውን የተከታተሉም ነበሩ። በሚያከናውኑት ጥናትና ምርምር ጨምሮ በመማር ማስተማር ላይ በነበራቸው መልካም ተግባቦት እንደሚታወቁ በሽኝት መርሃ ግብሩ ላይ የተገኙ የሙያ አጋራቸውና ወዳጆቻቸው ተናግረዋል። በመገናኛ ብዙሃን በመቅረብ በብሔራዊ አጀንዳና ብሔራዊ ጥቅም ላይ ያተኮሩ የተለያዩ ትንታኔዎችም ሲሰጡ ስለመቆየታቸው ተጠቅሷል። በቀድሞ አርሲ ክፍለ ሀገር በሮቤ ከተማ በ1970 ዓ ም የተወለዱት ዶክተር አንተነህ ጸጋዬ ባደረባቸው ድንገተኛ ህመም በሕክምና ሲረዱ ቆይተው በተወለዱ በ48 ዓመታቸው አርፈዋል። ስርዓተ ቀብራቸውም ነገ በአዳማ ከተማ ቦሩ አካባቢ በሚገኘው የፕሮቴስታንት መካነ መቃብር እንደሚፈጸም ተገልጿል። ከውጭ ሩሲያ በዩክሬን ምድር ከባድ የተባለ ጥቃት ስለ መሰንዘሯ ተገለጸ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሞስኮው ምሽቱን በኪየቭ ላይ በሰነዘረችው ጥቃት አራት ሰዎች ስለመገደላቸው አስታውቋል። የሀገሪቱ ባለስልጣናት እንዳስታወቁ ከሟቾቹ በተጨማሪ በጥቃቱ ከ24 ሰዎች በላይ ጉዳት ደርሶባቸዋል። ፕሬዚዳንት ዘለንስኪ ሩሲያ ጥቃቱን ለመፈጸም 430 ድሮኖችንና 18 ሚሳይሎችን ስለመተኮሷ በኤክስ ገጻቸው ባሰፈሩት መግለጫ ላይ ይፋ አድርገዋል። ፕሬዚዳንቱ ጥቃቱ የተሰላና ሆን ተብሎ በሰዎችና ንጹሐን በሚጠቀሙባቸው መሰረተ ልማቶች ላይ ጉዳት ለማድረስ ያነጣጠረ ብለውታል። ዓለም እንዲህ አይነት ጥቃቶችን ያስቁምልን ሲሉም ተማጽነዋል። በሌላ በኩል ዩክሬን ድሮኖችን በመጠቀም በሩሲያ ምድር ጥቃቶቹን እየሰነዘረች ስለመቀጠሏ የዘገበው አልጀዚራ ነው።